አሰላሙ አሌይኩም ወረህመቱ ላ ሰላም ሰላሙ ዳገሬ ልጆች እንዴት ናቸሁ? የደናነኝ አልሐምዱሊላ። ያላቸውት ሻማቲ ላይ ነው። እኔ ሂክማ ንኝ። ዛሬ በአድስ ቪዲዮን የመጣወት በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ከዚህ በፊት እስልምናን በመቀበላቸው ብቻ ብዙ ፈተናዎችን ብዙ ስቃዮችን እያዩት ከፊታቸው ፈክታ የማይጠፋው ሁለቱ ሰለምቴ ሄቶ ወንድሞቻችን በትናንትና ሁለት ጋብቻቸውን ፈጽመዋል፣ እና ምኔ በጣም ነው ደስ ያለኝ። እናንተም መብሩክ በላቸው። እኔም ባረከሏሑ ለኩማ ወባሪክ አለይኩማ ወጀማአ በይነኩማ ፊል ኸይር ብያለሁ። አላህ ትዳራችሁን ይባርክላችሁ። ሁሌም ስስቃችሁ፣ ሁሌም ተደስታችሁ እንያችሁ ያ ረብ እንዲሁም ደግሞ ሌሎችም ሰለምት ህት ወንድሞቻችን ሁልጊዜም አላህ ስብሀኑ ተዓላ ኸይር ነገር ከእናንተ ጋር አላህ ያድርግላችሁ ያ ረብ። እና ውድ ቤተሰቦቼ መብርክ በላቸው፣ በጣም ደስ ብሎኛል። እናንተም እየገባችሁ መብርክ በላቸው። አሁን ቪዲዮዎቸውን አሳያቸኋለሁ ይነስን ማለት ነው ዘከሪያ

ለዱንያ ትዳር ጓደኞች፣ ለጀነት ሆን ናግረኞች፣ የውዱ ጎጆ እመቤቴ፣ የልጆቼ ወድናቴ፣ አልገለጽኩልሽ ሆኖ አፈቅርሻለሁ ሚስቴ ሆ በእስልምና ፍቅርኔ መግለ

የሰለም ሰዓት ላይ ልክ ነኝ ብለህ የሚሰራው ስራ ግን የተሳተ የሚሰራው የነበረው ነገር ነገር ሰላት ተሽሉ ላይ ሳሳት አለ ስ ጊዜ የሚባለው ነው። መጀመሪያ አካባቢ ማለት ነው ነ አልሐምዱላ ስለ ኢስላም ከዚህ በፊት ስለመናገር አላውቅም ነበር። ሲጀምር ማለት ኢስላም እንዲህ ነው ብሎ የሚያወራኝ አካባቢ ላይ ሙስሊም አልነበረም፣ እንዲህ ስለ እስልምና የሚነግረኝ ማለት ነው። እና እንደዚህ አይነት እንኳ ሚስኮን የለኝም ኢስላም ትክክለኛ ሃይማኖት ነው ብዬ አሰብኩበት። ንጽጽር አይ ነበር ማን ነው ማለት ንጽጽሩ እንዳያደርጉኝ ደግሞ፣ አድማስ ትምህርት ቤት ካወቃችሁት እዛ ስራ ስራ ነበር። የኮሜርሻል ባንክ ኤጀንት ነበረች እና ሰመመዝገብ ማለት ነው እና ከተማሪዎች ጋር ነበር የምሰራው እና እዛ ውስጥ ማቃቸው ልጆች አሉ። ቤቱላ እና ሰሚራ ይባላሉ። ለታማቾች ናቸው። ሞሮፍ ሰሚራ የምትባሏ በጣም ነበር እንድሰንዳቅ የምታደርገኝ ማለት ነው ለምን ይመስላል ባህሪዬ የሆነ እንዴት ነው ጸጥ ያልኩኝ ብዙ እንትን አይደለምና፣ ሙስሊም ይመስላል ለባል ነበር እነሱን ካወቁ በኋላ ማለት ነው። እና ስለ እስልምናው እንዳክ በጣም ይገፉኝ ነበር። እነሱ ናቸው እና የወሰንኩበት አንደኛው እንትን በቃ ምንም ነገር የለም አንድ አንድ ፈጣሪ ብቻ ነው ያለው እኔ የነበርኩበት እምነት ላይ ያው አርባ አራት ታቦታለ ብዙ ብዙ እንትኖች አሉት እዛ ላይ ማለት ነው። እና እዚኛው ላይ ግን አንድ አላህ ብቻ ነው እና እና ደግሞ የሆነ ብቻዬን የሆነ ማለማን ነው የምጸልይው የምለው ነገር ውስጤ ነበር። በፊት ስለ ስልምና ሳላቅ ን ያንን ነገር ሳገኝበት በቃ ትክክል አማንተው እያሳቀኝ ነው እዛ እኮ አላብኝ ራሱ ኔቴሪቨርስ ላይ ብዙ እቅዶች አሉን፣ ብዙ ፕሮጀክቶች አሉን። እና ሙስሊሙ ማህበረሰብ ካላገዘን ብቻችንን ማድረግ የምንችላቸው አይደሉም እና በሚችሉት በእውቀትም፣ በገንዘብም፣ በሁሉም በሀሳብም እንኳን ሁላችሁም አግዙን ነው። ሰለምቴ ስንሆን ከኛ የሚጠበቅብን አንድ ነገር አለ። እሱም ደግሞ ለኢስላም ጠበቃ እንሆናለን። ወላሂ ቢላሂ ነው የምላችሁ። እኔ በህይወት ያልተፈተንኩ እናንተም አልተፈተናችሁም። ምክንያቱም የሰሃቦችን ታሪክ ስናይ፣ ዞረ ብለን ያለፈውን ታሪክ ስናይ፣ ስለ ኢስላም ስናይ የእኛ ህይወት ትንሽ እንደሆነ ይገባል። እኛ ዱዓ ማድረግ ያለብን ቢያንስ እንኳን በትንሹ አላህ ፈጥሮ ጀነትን ፍርዶስን እንዲወፍቃል። ዛሬ ላይ ለእኛ ፈተና ማለት ወይም ደግሞ ኢስላም ውስጥ ገብች የተፈጠሩ ፊኝ ማለት ማለቀሱ ነው። ወለ ማንም ሰው ሲሰልም ለማንም ብሎ አይደለም ኪዳያ የሰለመችው ያተረፈችው ማለት ነው ኪዳያ ነው አለ ራሴን ያጠረብ እኔ ብከብር የምጎዳውን ሆነ የማከስረው ራሴን ብቻ ነው። እኛ ስለሰለምን እስልምና ከፍ አይልም። እኛ ስለከፈር እስልምና ዝቅ አይልም። እስልምና የሰብቀቀ የጸዳ አልሀምዱሊላህ። አላህ ደግሞ እንድናገኝ አደርጎናል። አላህ በሻሃዳችን የምንሞት ይህ መሰባሰቢያችን ቀላል ነገር አይደለም። ዛሬ አልሀምዱሊላህ በብዙ ጥረት በብዙ ድካም አንድ ብለን ጀምረናል። አለ ግን አደራ የምናችሁ ሰለምቴ ማለት ከሙስሊሙ ማህበረሰብ በለጠ